ብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ በጎንደር እና ባህር ዳር ተገኝቷል። ከጎንደር ጎርጎራ በመከላከያ ታጅበን እንዴት እንሄድ ሲሉም ተደምጧል። ጎንደርም የአማራ ሕዝብ ኮ ተላላኪና ባንዳ ነው ያሉትን ሰው ካባ ስትሸልም ውላለች። በዝርዝር የምንመለከተው ጉዳይ ይሆናል። የብልጽግናው አገዛዝ በትግራይ ኃይሎች ላይ የፈጸመው የድሮን ድብደባ እያነጋገረ ነው። ህወሓት የድሮን ጥቃቱ በቲዲኤፍ አባላት ላይ ጉዳት ማድረሱን ገልጾ ይህ የድሮን ድብደባ የፕሬቶሪያው የሰላም ስምምነትን ሙሉ በሙሉ የጣሰ ነው ብሎታል። የድርጅቱ ሊቀመንበር ደብረፅዮን ገብረ ሚካኤል፣ ትግራይ አመራሩና ህዝቡ በብሔራዊ ጥቅሙ ላይ እየተሰባሰበ ነው ሲሉ አሳውቀዋል። ሰሙታላችሁም ጄኔራል ሳሞራ ዩኑስ አሁን ደግሞ ሻዕቢያ ፈርቷል የሚል ሀሳብ ይዘው መጥቷል። የዚህ ፍርሃቱ አጀንዳ ነው በሚል የገለጹት ደግሞ በተለምዶ ጽምዶ የሚባለውን ግንኙነት ነው፣ እንመለከተዋለን። ኢትዮጵያውያን ወላጆች ለብልጽግናው ፕሬዝደንት የጥፋት ተግባራት ልጆቻቸውን ወደ ጦርነት ባለመላክ እንዲቃወሙ ገዱ አንዳርጋቸው ጠየቁ። የቀድሞ የጠቅላይ ሚኒስትሩ አማካሪ የሀገሪቱ ቀዳሚ የደህንነት ስጋት አብይ አህመድ ነው ሲሉ አንስተው እሳቸው በስልጣን እስካሉ ጦርነቶች ምክንያታቸውን ይቀያይራሉ እንጂ አይቆሙም ሲሉም ተናግሯል። ሌላኛው መረጃችን ነው። የሱዳን ዋና ከተማ ካርቱም፣ አትባራና ኦምዱርማ ላይ ዛሬ የድሮን ድብደባዎች ተፈጸሙ። ጥቃቶቹ የደረሱት አሜሪካን ጨምሮ አራት ሀገራት የሱዳን ጦርና ፈጥኖ ደራሽ ኃይሉ መካከል የተኩስ አቁም እንዲደረግ ግፊት እያደረጉ በሚገኙበት ወቅት ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ በጎንደርና ባህር ዳር ተገኝቷል። አብይ አህመድ ከጎንደር ጎርጎራ በመከላከያ ታጅበን እንዴት እንሄድ ሲሉ ተደምጧል። ጎንደርም የአማራ ህዝብኮ ተላላኪና ባንዳ ነው ያሉትን ሰው ካባ ስትሸልሙላለች። አገዛዙ የሞት ምድር ባደረገው የአማራ ክልል ባለስልጣናቱ ጎንደርና ባህር ዳር ላይ ተገኝተው ጣና ላይ በስሎሞሽን የተቀረጸ ቪዲዮ መልቀቅን ከፋሲል ግንብ ስር ፎቶ መነሳትን እንደ ድል ሲያቀርቡት ይታያል። ሚዛን የሚደፋ እውነታ ግን ጠንካራ አማራጭ ባጣው የአማራ ህዝብ አብዛኛው ስነ ልቦና ውስጥ ብልጽግና ከሞተ ውሎ ማደሩ ነው። የሆኖ ሆኖ አብይ አህመድ ነጭ ኖራ እየቀቡ በየጊዜው እየተመላለሱ ንግግር በሚያደርጉበት ፋሲል ግንብና ለወራት ፕሮፓጋንዳ ባሰሩባት ጣና ነሽ ላይ ተገኝቷል። ጎንደር ላይ ተገኝቶ ባደረጉት ንግግርም ጎንደርን ዳግም እንደወለዱ ሲያቀርቡ ነው የተሰሙት። እነበለጠ ሞላና ዳንኤል ክብረት፣ ግርማ ብሩና ተመስገን ጥሩነህን አስከትለው የሄዱት አብይ አህመድ ከጎንደር 100 ኪሎ ሜትር ርቀት አካባቢ የሚገኘው ጎርጎራን መንገድ እንዴት በወታደርን ጠብቅ ሲሉ ገልጿል። ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ይህ የጎንደሩ ንግግራቸውን የሰማ አንድ በጎንደር የአይምባ ነዋሪ በሰራዊታቸው ከባድ መሳሪያ የተነጠቀውን ልጁን እያስታወሰም እንዴት በእኔ ግብር በገዙት ጦር መሳሪያ ልጄን አሳጡኝ ማለቱ ግልክ ይሆናል። ይህንን የጠቅላይ ሚኒስትሩ ንግግር የሰማ ሌላ ማሳው በሞርታር እየጋየ የጃኖር አባት ስለ የትኛው ዳግም መወለድ የሆን የሚያወሩት ብሎ መጠየቁም አይቀርም። በድሮን መላ ቤተሰቧን የተነጠቀች የቋራናትም በአንድ የደሃ ጎጆ ላይ ፈርመው ድሮ ልከው መደብደባቸውን እንዴት ቻሉበት ቢሉም አልተሳሳቱም። አብይ አህመድ ግን ኮማንድ ፖስት ልከው እንኳን አመራሩ ህዝቡንም ተላላኪ ነው የሚሉ የክልሉ አገልጋይ አመራሮቻቸውንም ሰይመው የሚመሩትን ሳይሆን የሚገዙትን የአማራ ክልልን ጣልቅ አልገባበትም ሲሉ ዛሬ ተደምጠዋል። ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደ ድል ወስደን ከማገዝ ባሻገር በእለት ተእለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይሄ እድል ኢትዮጵያ ውስጥ አልነበረም። ጣልቃ አልገባም የሚሉት በአምስት ዓመት ውስጥ ጎንደርና ጎጃም፣ ሸዋና ወሎ በሚዲያ የሳቸውን ስድስት ርዕሰ መስተዳድሮችን በየትኛውም የሀገሪቱ ክልሎች ታይቶ በማይታወቅ ሁኔታም በአምስት ዓመታት ውስጥ በክልሉ ውስጥ ያፈራረቁ ሰው ናቸው። ከክልሉ ሹማምንት ግድያ እስከ እያንዳንዱ ሹመትና ስራት ድረስ የሚያዙ የሚያስፈጽሙት ሰው ጣልቃን ገባም ሲሉ እንኳን የክልሉ ህዝብ ቀለም የቀቡት ፋሲልን መታዘቡ ማይቀርም ይሆናል። ከነዚህ ተላላኪ የክልሉ ሹሞቻቸው ውስጥ በትግራይም በአማራ ክልሎችም ጦርነቶችን ሲያውጁ የተጠቀሙባቸው በመጨረሻም የአማራ ህዝብን ተላላኪ እያሉ የሰደቡት አቶ ተመስገን ጥሩነህ አንዱ ናቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቸውናል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችን እንዲህ የክልሉን ህዝብ የሰደቡት ሰው ዛሬ በሌሎች የብልጽግናው የጎንደር አገልጋዮች ካባ ሲደረብላቸው ውሏል። እርስ በራሳቸው ካባ እየተሸላለሙ የቀጠሉት የብልጽግናው የክልሉ አገልጋዮች በእርግጥ ከዚህ በፊትም ጠቅላይ ሚኒስትር አብይ አህመድን ፎቶቸውን ከአጼ ቴዎድሮስ ፎቶ ጨረታ በልጦ እንዲሸጥ በማድረግ ጭምር የአገልጋይነት መጠናቸውን ለማስመስከር ሲጥሩ መታየታቸው የሚዘነጋ አይሆንም። ጠቅላይ ሚኒስትሩም ጎንደር እንዳይለማ ጎጃም፣ ጎጃም እንዳይለማ ጎንደር አሰናክልብኝ ይላሉበት ይሁን ለሚፈጽሙት ያልተቋረጠ የድሮን ድብደባ ግልጽ ባይሆንም ከነ ባለቤታቸው ዛሬ ጎንደር ላይ ካባ ተደርቦላቸዋል። ከዛም ጉልበት ይሸሻል፣ ጊዜም ይሸሻል፣ ስልጣንም ይሸሻል ሲሉ ተደምጧል። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል፣ ሁሉ ኃላፊ ነው። ጠቅላይ ሚኒስትሩ እስከ ጉራም ባ የተዋጋ ጎንደርን የጎበኙ ዘንድ ይጎዴ ድረስ እየተታኮሰ ባህር ዳርን ይመለከቱ ዘንድ ያስቻላቸውን የሀገሪቱን ሰራዊት ተሻግረው ይህንን ስልጣንም ጉልበት ይከዳል የሚለው ንግግራቸውን ለክልሉ ሕዝብ ቢያቀርቡ የሚያገኙት ምላሽ እርሶስ መቼ ነው የሚተውን የሚል እንደሚሆን ግን ለመገመት አያዳግትም። የብል ጽግናው አገዛዝ በትግራይ ኃይሎች ላይ የፈጸመው የድሮን ድብደባ እያነጋገረ ነው። ህወሓት የድሮን ጥቃቱ በቲዲኤፍ አባላት ላይ ጭምር ጉዳት ማድረሱን ገልጾ ይህ የድሮን ጥቃት የፕሪቶሪያው የሰላም ስምምነትን ሙሉ በሙሉ የጣሰ ነው ብሏል። የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል ትግራይ አመራሩና ህዝቡ በብሔራዊ ጥቅሙ ላይ እየተሰባሰበ ነው ሲሉ ገልጿል። ከሰሞኑ ራሳቸውን የትግራይ ሰላም ኃይሎች እያሉ የሚጠሩ አካላት በደቡባዊ ትግራይ ራያ ዘቦና ወጅራት አካባቢ ያደረሱ ጥቃት እንደዚሁም የትግራይ ኃይሎች ወደ አፋር ክልል በመግባት ባለፈው ረቡዕ አደረሱት የተባሉ ጥቃት መነጋገሪያ ሆነው ሰንብቷል። በእርግጥ ከሁለቱም ኃይሎች በኩል እነዚህን ጥቃቶች በተመለከተ የወጡት መግለጫዎች የማስተባበያ ናቸው። ይህ በሁለት የትግራይ ወገኖች መካከል የተፈጠረ ችግር ግን ለብልጽግናው አገዛዝ የተመቸ ሆኗል። ነገሩን ምንም እንዳልተፈጠረ በዝምታ የተመለከተው ቢመስልም በኢትዮጵያውያን ገንዘብ በተገዙ ድሮኖች ድብደባ መፈጸም ጀምሯል። ትናንት ሌሊት በግምት ከ8 እስከ 9 ሰዓት አካባቢ የድሮን ጥቃት በትግራይ ማሳደሪያ ኃይሎች ላይ ያደርሷል። ህወሀት የብልጽግናው መንግስት የድሮን ጥቃት በመፈጸም በትግራይ ሰራዊት አባላት ላይ ጉዳት ማስከተሉን አረጋግጧል። ድርጅቱ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ ስለተፈጸመው የዚህ የድሮን ጥቃት ዝርዝሩን ባይገልጽም ጉዳት ማድረሱን ግን አመልክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላት ላይ ጉዳት አስከትሏል ያለው ህወሀት የድሮን ድብደባው የፕሪቶሪያውን ስምምነት ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተው ነው ብሏል። አንድ ስማቸው እንዳይገለጽ የጠየቁ የ የክልሉ ከፍተኛ ወታደራዊ ባለስልጣን እንደተናገሩት የብልጽግና ነው የድሮን ጥቃት የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ባለስልጣኑ ጥቃቱ የተፈጸመው በትግራይና በአፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ ስለመሆኑም ለውጭ የመገናኛ ብዙሃን አስረድተዋል። ህወሀት ደግሞ በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ ያመለከተ ሲሆን፣ ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት ማጋጠሙን አክሏል። ህወሀት በወጣው መግለጫ ላይ በትግራይ ህዝብ ሞትና ስቃይ የሚረካው የብልጽግና ነው መንግስት የፕሪቶሪያውን ስምምነት ወደ መጣስ ተሸጋግሯል በማለት አለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣ ሲል ጥሪ አቅርቧል። የአፋር ክልላዊ መንግስት ባለስልጣናት ላለፉት ጥፋቶቻቸው በመጸጸት ፋንታም የፌደራል መንግስቱ ላደራጀው ጸረ ትግራይ ታጣቂ ቡድን ነጻ መሬት በመፍቀድ የሌላ ዙር ጦርነት ማስፈጸሚያ መሳሪያ የሆኑ ይገኛሉ ሲል ህወሀት ጠቅሷል። የድርጅቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ደግሞም በቅርቡ የብልጽግናው ፕሬዚደንት አብይ አህመድ በፓርላማ ካደረጉት ንግግር ጋር በ በተገናኘና በሌሎች ጉዳዮች ላይ ማብራሪያ ሰጥቷል። ጠቅላይ ሚኒስትሩ የፕሪቶሪያውን ስምምነት የተቋማት ሳይሆን ከግለሰቦች ጋር ያከናወኑት ስለመሆኑ አድርገው ማቅረባቸው የሚዘነጋ አይሆንም። የህወሀቱ ሊቀመንበር ደግሞ የአብይ አህመድ ንግግር ውድቅ አድርገው የክህደት እያሉ የሚጠሩትን ኃይል ደግሞ የደቡብ ትግራይን እንደ ምዕራብ ትግራይ ለማድረግ እየሰራ ያለ ሲሉ ከሰውታል ታስም ፕሪቶሪያ ንትፈራምስ ይፈልጥን ይብለና ዘሎ ንትፈራምስ ይፈልጥን ንህወሓት

የፕሪቶሪያው የሰላም ስምምነት የፈረመውን አካል አላውቁም ነው እያለ ያለው። እናንተን አላውቃችሁም ህወሀትን አላውቅም በማለት ላይ ነው ያለው። ይህ ማለት ደግሞ ስምምነቱን አላከብርም ማለት ነው። ፊርማው ስለ ነው ስለ ህወሀትና ስለ ፌዴራል መንግስት ተብሎ ከእኛ ጌታቸው ርዳ ከእነሱ ደግሞ ሬድዋን ሁሴን ሄደው የተፈራረሙት ስለዚህ ድርጅት ወክለው እንጂ በግላቸው የሬድዋንና የጌታቸው የሚባል ስምምነት የለም። ትግራይ አመራሯና ህዝቧ በብሔራዊ ጥቅሞቻቸው ላይ እየተሰባሰቡ ነው ያሉት የብሔራዊ የክህደት ኃይሉ ቡድን የትግራይ ደቡባዊ ዞንን እንደ ምዕራብ ዞን ሊቀይረው ጥረት ሲያደርግ ነው የቆየው። አሁንም በስምምነቱ በተባባልከው መንገድ የማይፈጸም ከሆነ ሌላ መንገድ ትፈልጋለህ። ስለዚህ ፌዴራል ሊሰራው ያልቻለው ወይንም ማድረግ ያልፈለገው ነው ህዝብ ወደ መፈጸም የገባው ሲቸግረው የዚህ ሁሉ ችግር ውጤት ነው። የኢትዮጵያውያን ወላጆች ለብልጽግናው ነው ፕሬዚደንት የጥፋት እጆች ልጆቻቸውን ወደ ጦርነት ባለመላክ እንዲቃወሙ ገዱ አንዳርጋቸው ጠየቁ። የቀድሞ የጠቅላይ ሚኒስትሩ አማካሪ የሀገሪቱ ቀዳሚ የደህንነት ስጋት አብይ አህመድ ነው ሲሉ አንስተው በስልጣን እስካሉ ጦርነቶች ምክንያታቸውን ይቀያየራሉ እንጂ አይቆሙም ሲሉም ተናግሯል። በእርግጥ ባለፉት የብልጽግናው ዓመታት ምክንያት እየተፈለገላቸው የተቀሰቀሱ የሀገር ውስጥ ጦርነቶች መቆም ሳይሆን መስፋፋት ላይ ናቸው። ፕሮጀክቶቹን አቁሞ ቢሊዮኖችን መድቦም ሻመት እንዋጋቸዋለን የሚል መሪ ያላት ኢትዮጵያ ቢወራ ጦርነት፣ ቢነገር ግድያ የሆኑ የመከራ መታትን እየገፋች ቀጥላለች። ከሰሞኑ ያለው ሌላ ጦርነት ግንባር መክፈት የብልጽግናው ፎከራም የተለመደና ተገማች አገዛዙ ታሪክ ነው። ከዚህ ጋር በተያዘ የሚናገሩት የዚህ ጦረኛ አገዛዝ አማካሪም የውጭ ጉዳይ ሚኒስትርም የነበሩት ገዱ አንዳርጋቸው ከሰሞኑ ፊልድ ማርሻሉና ጠቅላይ ሚኒስትሩ ያቀረቧቸውን ዛቻዎችን ጨምሮ ከአምስት አመታት በፊት እንኳን ከሰራ ነው ስህተት ባለመማር ሌላ የጥፋት ድግስ ማየታችን አሳዛኝ ነው ይላሉ አብይ አህመድ የኢትዮጵያ ህዝብን እንደ እዳ የሚመለከቱ ሰው መሆናቸውን እንደሚያውቁ የሚያስረዱት ገዱ ይህንን በፈረቃ እያጨረሱ ያለን ህዝብ ብዛት ጎረቤታቸውን ለማስፈራራት ሲጠቀሙበት ማየትም ያላቸውን ስዕብና የሚያመላክት ሲሉ አክለዋል አብይ አህመድ በስልጣን እስካለ ድረስ የጦርነት ምክንያቶች የፕሮፓጋንዳ ለፕሮፓጋንዳ መነሻ የሚሆኑ ምክንያቶች ሊለያዩ ይችላል ኢትዮጵያ ብቻ ሳይሆን ጠቅላላ ቀጠናው ወደ ከቀውስ እንዳይወጣ የሚያደርጉ ሁለት መጥፎ እድሎች ገጥመውናል። የውጭ ኃይሎች ያንን አካባቢ በተለይም ደግሞ ዩናይትድ አረብ ኤምሬትስ በአካባቢው በቀጠናው ሀያል ለመሆን ያለ ፍላጎት፣ ሁለተኛ ዘላለማዊ በስልጣን መኖር የሚፈልግ ኃይል ኢትዮጵያ ውስጥ መምጣት። አብይ አህመድ የኢትዮጵያን ህዝብ እንደ እዳ ነው የሚቆጥሩ እንደ እዳ ከዚህ እዳ ውስጥ የህዝብ ብዛትን የሚጠቀምበት ጎረቤቶችን፣ ትንሽ ሀገሮችን ለማስፈራራት ነው። በሚሊዮን ህዝቦ ቢሞት ግዴ ሌለው እንደውም እዳ እንደመቀነስ አድርጎ የሚመለከት በሀገሪቱ የሚደረጉ ጦርነቶች ዛሬም የሚያበረታታና የሚደግፍ ሌላ ጦርነት እንዲከፈትም የሚቀሳቀስ ልሂቅ መገኘቱ መጠናት ያለበት ነው ሲሉ አቀርበው እንደ ማሳያ ያነሱት ደግሞ አብይ አማራ ክልልን እንደ ትግራይ ሰብራለሁ ብሎ እያደረገ ካለው ጦርነት ጎን የተሰለፉ የክልሉ አመራሮችን ነው። እንዲያም ሆኖ ቢያንስ በተቃውሞ ወገን ያለው አካል ብቻውን የሚያደርገው ትግል አዋጭ እንዳልሆነ መረዳት ጀምሯል። ወትሮም የትብብር አለመኖር እንጂ ይህ አገዛዝ ያበቃለት ነው። እናም የተጀመሩት ቅንጅቶች መስፋት አለባቸው ሲሉም አስረድቷል። ለመንግስትነት ለስርዓት የኢትዮጵያ ሕዝብ ያለው ተገዥነት እስቲል ተሟጦ ያላለቀ ከመሆኑ ጋር ተያይዞ፣ እንዲሁም ደግሞ መፈራራትም በራሱ የፈጠረው ባላንስ ኑሮ ወደ ሌላ ቀውስ ውስጥ አልገባንም እንጂ ከሞላ ጎደል መንግስቱ ወድቋል። አሁን ያለቀ ያለቀለት መንግስት ነው። ይሄንን እያራዝም ነው ያለነው። በተቃዋሚ ጎራ የተሰለፈው ነው ኃይሎች ነበር። አሁን ከዚህ አኳያ ግንዛቤ እየተያዘ መጥቷል። በእኛ ፖለቲካ ባህል ሁሉም ለየራሱ በተናጠል አሸናፊ መሆንን ነው ፍላጎቱ ነው። በፋኖም ይሄን ይንጸባረቅ ነበር። በሌሎቹም ተቃዋሚዎች እንደዚህ አይነቱ ሁኔታዎች ነበር። በተናጠል በተናጠል አሁን እያንዳንዱ በተናጠል ሂዶ የትም መድረስ እንደማይችል አትሊስት በግንዛቤ ደረጃ እየያዘ ነው ማለት በቅርቡ እየተደረጉ ያሉ የጦርነት ጅማሮ እንቅስቃሴዎች ሀገሪቱ እንደ ሀገር እንዳትቀጥል የሚያደርጉ ስለመሆናቸው አንስተው በየትኛውም ምክንያት ስለነዚህ ጦረኛ ባለስልጣናት ሲባል ሊሞት የሚፈቅድ ኢትዮጵያዊ መኖር የለበትም ሲሉም ይናገራሉ። የኢትዮጵያ ሕዝብና መሬት የሆነን ትግራይን ሂዱ ተገንጠሉ የሚሉ የጦር አዛዦች ተሻግረን አሰብን እናመጣላቸዋለን ሲሉ ስለ ሕዝብ ሳይሆን ስለምን እንደሚጨነቁ ግልጽ ነውም ይላሉ። እናም ወጣቶች የጦርነት ቀለብ ከመሆን እናቶቻቸውም ልጆቻቸውን ከመገበር መቆጠብ ይገባቸዋል ሲሉ ሪዮት ላይ ተናግሯል። በመጀመሪያ ደረጃ ወጣቶቹ ራሳቸው እንዲህ ማለት አለባቸው። በሁለተኛ ደረጃ ቤተሰቦች፣ እናት ዙሮ ዙሮ ልጇ ለእሷ ልጇ ነው፣ ለአገዛዙ ምንም ነው እቃ፣ ለእሷ ግን የህይወቷ ክፋይ ልጇን፣ ይሄ ሰወላ አገዛዝ ወስዶ ለጥፋት እንዳይማግደው መከላከል አለባት። መቃወም አለባቸው እናቶች፣ አባቶች፣ ቤተሰቦች በጠቅ ጄኔራል ሳሞራ ዮኑስ አሁን ደግሞ ሻዕቢያ ፈርቷል የሚል ሀሳብ ይዘው መጥቷል። የዚህ የፍራቱ አጀንዳ ነው በሚል የገለጹት ደግሞ በተለምዶ ጽምዶ የሚባለውን ግንኙነት ነው። ከሰሞኑ ለአዲስ ዘመን የሰጡት ቃለምልልስ እንደ አጀንዳ በክፍል እየከፋፈሉ እያቀረበው የብልጽግናው ልሳናት የፕሮፓጋንዳ መጠቀሚያ እያደረጉት ይገኛሉ። ከቀናት በፊት ከባዱ ስህተት እንዳይደገም የትግራይ የጦር ጄኔራሎች ያልተጨበጠ ወሬን እየለፈፉ ነው የሚለውን በሰፊ አሰራጭተውላቸዋል። አሁን ደግሞ ትኩረታቸውን ሻዕቢያ ላይ ደረጉበት ንግግር አቅርበዋል። ለ17 ዓመታት የኢትዮጵያ መከላከያ ሰራዊት ጠቅላይ ተማዦር ሹም የነበሩትናም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ በጥቂት ወራት ውስጥ የተሰናበቱት ጀነራል ሳሞራ ዩኑስ ከጥቂት ወራት በፊት ደግሞ ብልጽግና ጋር የሰላም ስምምነት አለም፣ ነገር ግን ተፈራራሚ ካልሆነናም ካልጨረስኳችሁ ብሎ ካኮረፈ ኃይል ጋር መስራት አይቻልም ከሻዕቢያ ጋር አብሮ መዋጋት ማለት የውርደቱ ውርደት ነው ሲሉ ተደምጠው ነበር። ምሳሌ አሁን ከሙገ እንኳን ምሳሌ ሀገር ከሙገ እንኳን

ብልጽግናና እንዳይታሰሩ አደረግኳቸው የሚሏቸው አብይ አህመድ ከሻዕቢያ ጋር ሆኖ መቶ ሺዎችን መግደላቸው በአስር ሺዎች የሚቆጠሩትን ማስደፈራቸውስ ምን ይሆን የሚለውን ግን ሳሞራ ሲያነሱት አይደመጡም። የሆነ ሆነው ግን አሁን ሻዕቢያ ፍርሃት ውስጥ ነው የሚለውን ማብራሪያ ይዘው ቀርቧል። ጄኔራል ሳሞራ ለአገዛዙ ልሳናት በሰጡት ቃለ ምልልስ ሻዕቢያ ጽምዶ የሚል አደረጃጀትን የፈጠረው በሁለት ምክንያቶች ነው ይሉና፣ አንደኛው ብቻውን መዋጋት ስለማይችል አብሮት የሚጠፋ አካል ይፈልጋል። ሁለተኛው በፌደራል መንግስቱና ግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ያስችሏል የሚለውን አቅርቧል። የሻዕቢያ መንግስት የትግራይ ህዝብን ከመጉዳት በስተቀር በጎ ነገር አስቦለት አያውቅም፣ ማሰብም አይችልም የሚል ሀሳብ ያላቸው ጀኔራሉ ይህንን የጥላቻ አቋም ይዞ የሚከራከር የሻዕቢያ መንግስት አሁን ላይ ትግራይ ክልል ውስጥ ከሚገኙ አንዳንድ ጀኔራሎች ጋር የጥምረት አጀንዳን መፍጠሩ የራሱን የጥፋት አላማ ለማሳካት እንጅም የትግራይና የኤርትራ ህዝብን ለማገናኘት አይደለም ሲሉም ይቀጥላሉ። አዲስ ዘመን ጋዜጣም ቲዲኤፍን የህወሓት ሰራዊት ማለታቸውን ተመዝግቦላቸዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙ በጥቂት ወራት ውስጥ የተሰናበቱት ጄኔራል ሳሞራ የኑስ በብልጽግናው የርስ በርስ ጦርነቶች ዋዜማ ማብራሪያዎችን ሲያቀርቡ ይታወሳሉ። የሱዳን ዋና ከተማ ካርቱም አትባራና ና ኦምዱሩማ ላይ ዛሬ የድሮን ድብደባዎች ተፈጸሙ። እነዚህ ጥቃቶች የተፈጸሙት አሜሪካን ጨምሮ አራት ሀገራት የሱዳን ጦርና ፈጥኖ ደራሽ ኃይሉ መካከል ለሰብአዊ ተኩስ አቁም እንዲደረግ ግፊት እያደረጉ በሚገኙበት ወቅት ነው። እነዚህ ሀገራት የሱዳን ተፋላሚ ኃይሎች ሰብአዊ ተኩስ አቁም ላይ እንዲደርሱ ግፊት እያደረጉ በሚገኙበት ወቅት ካርቱም ላይ ዛሬ ድሮኖች መተኮሳቸውንም የሀገሪቱ የመገናኛ ብዙኃን አረጋግጠዋል። የሱዳን ጦር በሚቆጣጠራቸው የካርቱም በርካታ አካባቢዎችን ፍንዳታዎች ተሰምቷል። ከካርቱም በተጨማሪ አትባራ እና ኦምዱርማን የተባሉ ሁለት የሱዳን ከተሞች በፈጥኖ ደራሽ ኃይሎች ማለትም በተባበሩት አረብ ኤምሬቶች ድሮኖች ኢላማ እንደነበሩ አንድ ከፍተኛ ወታደራዊ መኮነን ተናግረዋል። በሰው ላይ የደረሰ ጉዳት አለመኖሩን የሚገልጹት የጦር መኮነኑ በመሐመድ ሀምዳን ዳጋሎ የሚመራው ታጣቂ ቡድን የተኮሳቸው ድሮኖች የሱዳን ብሔራዊ ጦር አክሽፏቸዋል ሲሉም ገልጿል። የፈጥኖ ድራሽ ኃይሉ የድሮን ጥቃት የተፈጸመው አሬስ በሰብአዊ ተኩስ አቁም ስምምነቱ ላይ መስማማ ን ካሳወቀ ከአንድ ቀን በኋላ ነው። የቡድኑ ቃል አቀባይ አሜሪካና አጋር አሸማጋይ ሀገራት ያቀረቡትን የሰላም ስምምነት ሀሳብ መቀበሉን ገልጸው ነበር። በመሐመድ ሀምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይሉም የሰብአዊ ተኩስ አቁም ስምምነቱ በአፋጣኝ ተግባራዊ ለማድረግ ግጭት የሚቆምበትን ስልትና የሱዳን የፖለቲካ ሂደት የሚጀመርባቸው ቁልፍ መርሆች ረገድ ውይይት ለመጀመር መዘጋጀቱን መግለጹም ይታወሳል። አሜሪካ፣ ሳውዲ አረቢያ፣ ግብፅና የተባበሩት አረብ ኤምሬቶችን ያካተተው የአሸማጋይ ሀገራት ቡድን ሲሆን የፈጥኖ ድራሽ ኃይሉ ወደ ስምምነት እንዳመጣውም ይታመናል። አሬሴፍ ትናንት ስምምነቱ መቀበሉን ይፋ ሲያደርግ በተለይም የመሳሪያ ድምፅ ዝም እንዲል ለሚናፍቀው የሱዳን ሕዝብ ተስፋ ሰጥቶም ነበር። ይሁንና በተባበሩት አርቢ መሬቶች የሚደገፈውና የሚመራው የሀምዳን ዳጋሎ ኃይል ቃሉን ለማክበሩ በርካታ ታዛቢዎች ጥርጣሬ ያላቸው ዛሬ በሱዳን ርዕሰ መዲና ካርቱም ሳይቀር የተፈጸሙ የድሮን ድብደባዎች የዚህ ማሳያ ተደርገው ይቀርባሉ። አንድ የሱዳን ከፍተኛ ወታደራዊ አዛዥ በሀገራቱ የቀረበውን ምክር ሀሳብ የሱዳን ጦርን በበጎ እንደሚቀበለው ይናገራሉ። ይሁንና በተኩስ አቁም ምክር ሀሳቡ የሱዳን ጦር የሚስማማው ፈጥኖ ደራሽ ኃይሉ ከተቆጣጠራቸው ሲቪል አካባቢዎች ሙሉ በሙሉ ለቆ ሲወጣና ከዚህ ቀደም በቀረቡ የሰላም ምክር ሀሳቦች መሰረት የጦር መሳሪያን ሲያስረክብ ብቻ እንደ ነ ተናግሯል። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የሱዳን ጦር አዛዥ የሆኑት ሌትናንት ጀነራል አብዱል ፈታል ብሩሃን ከጨቋኝ ሀገሮችና ከቲቢት ኃይሎች ያገኛቸውን ድጋፎች ሁሉ ተመልክተናል። በዚህ ዘመቻችን ይሰበራል። የሱዳን ሕዝብ ያሸንፋል። ሕይወታቸውን ላጡ ሰማዕታት ሁሉ እንበቀሏለን። በኤልፋሽር፣ አልጀኒና፣ በአልጀዚራና በሁሉም ቦታም በዚህ ኃይል በተጠቁ ቦታዎች ሁሉ የተገደሉና የተሰቃዩ ሁሉ እንበቀላለን። በሚል ያደረጉት ንግግርም የቀውሱን ቀጣይነት ያሳየ ነው እየተባለለት ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።